ዋሊኩም ወራህመቱላ ወበረካቱ ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ፣ እኔ በጣም ሰላም ነኝ። ዛሬ የማሳያችሁ ማሻ የሚላክ ሀምሳ ስምንት ሺ ሶስት መቶ ሀያ አምስት ብሬ ፈጄ ነው። ሀምሳ ስምንት ሺ ሶስት መቶ ሀያ አምስት ብሬ ፈጄ ማሻ የሚላክ በርበሬና ሽሮ እንዲሁም ደግሞ ጤፍ የበሱ እህል ነው ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። ላይክ በማድረግ ሰብስክራይብ፣ ሼር እያረጋችሁ ማለት ነው። እዚህ ጋር የምተዋቸው አሁን የበርበሬና ሽሮዎቹ ዋጋ ናቸው የተጻፉት፣ የበሶ እህሉን ጭምር ነው። አሁን ይሄ እዚጋ 17275 ብር የፈጀው የበሶ እህል ስንት ኪሎ አለ መሰላችሁ? 15 ኪሎ አለ። በ160 ብር ሂሳብ እዚጋ እንደምታዩት 2400 ብር ይመጣል። ሁሉንም ሁሉችም ቅመሞች ማለት ነው አጠቃላይ እዚጋ ሂሳባቸው ተጽፏል ማለት ነው። እና ያው በርበሬና ሽሮ ሲዘጋጅ ለእኔ ይሄ ሁሉ ነገር ምንም ማለት አይደለም። ቀላል ነው፣ ምክንያቱም ሁልጊዜም ስለምሰራው ስለማቀው። ለእናንተ ማሳየት የፈለግኩት ደግሞ አብዛኛው አምስት ኪሎ በርበሬ አለ። ቆንጆ የሆነ በርበሬ አምስት ኪሎ አለ በስምንት መቶ ሰላሳ ብር ሂሳብ ገዝቼላታለሁ። ጤፍ ደግሞ እዚህ ጋ በመቶ አስራ አምስት ብር ሂሳብ ቆንጆ ጽድት ያለ ጤፍ ነው። እንጀራው ያምራል። እኛ የምንጠቀመው ነው። ይሄ በመቶ አስራ አምስት ብር ሂሳብ ኩንታል ጤፍ አላት ማለት ነው። አሁን እዚህ ጋ አስራ ሰባት ሺህ ሁለት መቶ ሰባ አምስት ብር የፈጀው የበሶ ሁሉ ከነ ቅመሙ አተርና ሽምብራ 15 15 ኪሎ ነው። እንዲሁም ደግሞ እዚህ ጋር እነዚህ ቅመሞቹ በሙሉ ማለት ነው። እነዚህ ቅመሞቹ ይሄ ዝንጅብል ነው። ይሄ የሚፈለገው ለምኑ ነው? ለሽሮው ነው። ይሄ አንድ ተኩል የሆነ ዝንጅብል ነው። ከዛም ምን አለው መሰላችሁ፣ እዚህ ጋር ቅመም አለ። የሽሮ ቅመም ደግሞ ይሄ ነው። ደረቅ ቅመሙ ማለት ነው። የሁሉም የሽሮና የበርበሬ ደረቅ ቅመም ሳይቀር ደግሞ እዚህ ጋር ተጽፏል። ለእናንተ ስለፈለግኩት ነው እዚህ ጽሁፉን የፈለግኩት ማለት ነው እና ነጭ ሽንኩርት ይሄ እንደምታዩት ነጭ ሽንኩርት ነው ስድስት ኪሎ ማለት ነው ይሄ ስድስት ኪሎ የሚያስፈልገው ለምንድን ነው ለሹሮው ነው ይሄ ለሹሮ ያስፈልጋል በቃ እንደውም ሰባት ስምንት ይወስዳል ማለት ነው ኪሎ የሚያምር ነጭ ሽንኩርት ነው በቃ ላጥ ታደረጉታላችሁ እንደ ጽድት ያለ ነው እዚ ጋር ደግሞ አዝማሪ ነው አለ ጭን አዳም አለ ይሄ ዝንጅብሉ ጋር ይሄ ዝንጅብል ጋር ምንድን ነው ይሄ መደለጃ ነው። መደለጃ ነው። እኔ እንደውም ዛሬን ይሄንን ልልክላት ያሰብኩት እንሻላ መኪና ካለ ዛሬ ወደ ማሻ ልክላት አለው። ያው መንገድ ላይ ብዙ ስለሚቆዩ ነገ ከሰዓት ድረስ ምናምን ይደርሳል ብዬ አስባለሁ። ምክንያቱም እርጥብ ቅመም ስለሆነ ይበላሻል ቶሎ መላ ካለበት ማለት ነው። እዚ ጋር ደግሞ ይሄ ደረቅ ቅመም ነው እንደምታወት የበርበሩ ዝንጅብል እዚ ጋር አለ፣ ግማሽ ኪሎ ጫው ሳይቀር ሁሉ ነገር የበርበሩ ቅመም ነው። እዚ ጋር የምታወት ይሄ የበርበሬ ቅመም ነው። ይሄ ደግሞ የሽሮ ቅመም ነው። ደረቅ ቅመሙ ማለት ነው። እዚህም እርጥብ ቅመም አለው። እዚህ ጋር ደግሞ እርጥብ ቅመም እና እርጥብ ቅመም በአንድ እናደርገዋለን። እዚህ ጋር እንደዚህ ሁለት ሰሃን ምን አለ ቀይ ሽንኩርት አለ። ሁለት ሰሃን በ200 ብር ሂሳብ ነው የገዛሁላት። ያው ይሄ ደቀቀ ስለሚል ነው እንጂ ትንሽ ከፍ ከፍ ያለ ከሆነ ደግሞ ዋጋው እስከ 300 ብር ድረስ ነው። ለምን አገረኛ ሽንኩርት ስለሆነ። ይሄ የበርበሬው እርጥብ ቅመም ነው። ከዚህ ጭና ዳምና ዝማሪ ነው ወደዚህ ይደረግበታል ማለት ነው። ሀባይብ እንግዲህ ይሄንን ለእናንተ ግልጽ እንዲሆንላችሁ እንግዲህ ይሄ ቅመም እዚህ ጋር ነጭ ሽንኩርቱ ሹሮውና የገብስ ሆኖ ነው 17275 ብር የፈጀው ማለት ነው። እና አብዛኞቻችሁ በሰሃን ባቂላና አተር የተከካውን የምትፈልጓላችሁ 360 ምናምን ነው ማለት ነው የሚሸጠው። እና እዚህ ጋር አዩት፣ 15 ኪሎ ምንድነው አተር በ250 ብር ሂሳብ 3750 ይሆናል። 15 ኪሎ ሽምብራ ደግሞ በ230 ብር ሂሳብ አድርጎልኛል የብዛት ስለሆነ ማለት ነው እና እንግዲህ ይሄንን ይመስላል። ሁላችሁም እንደምትወዱት ተስፋ አደርጋለሁ። የበርበሬ እና ሹሮ ጣጣ ደግሞ ምን ያክል ከባድ እንደሆነ ለእናንተ ለመረዳት ያክል ነው ይሄንን እንደዚህ ለማብራራት የሞከርኩት። እዚህ ጋር ትኩስ የተከካ ነው፣ ሽምብራና አተር ነው። ትኩስ የተከካ ሽምብራና አተር ነው። እዚህ ጋር እንደምታውት ማሻላ ተባረክ ነው። ትኩስ በቃ እናቶቻቸው አይደግሞ ምን አይሉ ከዛ እዚህ ደግሞ በሱ አለ። ይሄም ትኩስ የተፈተገ የተከካ ነው። የሚያምር ቆንጆ ገብስ ነው። ምን አለው? ቅመም አለው። ሁለት መቶ ብር ቅመም ገዝተንለታል። ጫው ሁሉ ነገር ለዚህ ማለት ነው። ጤፉም ይሄን ይመስላል፣ በርበሬውም ይሄን ይመስላል ማለት ነው። ከዛ በመቀጠል ወደዚህ ስንመጣ ምን አላት? ብረምጣር ብላኛለች። አንድ ሺ አራት መቶ ብር ቆንጆ የሆነ ብረምጣር ነው። የፈለጋችሁትን ነገር ገብስ ብትቆሉበት፣ ባቄላ፣ ሽንብራ፣ አተር ብትቆሉበት ለፈለጋችሁት ነገር የሚሆን ነው። 1400 ብር እዚህ ጋር ደግሞ ቡና በ300 ብር ሂሳብ 5 ኪሎ። እዚህ ጋር ደግሞ ቆንጆ የሆኑ ብሁሮች ናቸው እነዚህ አሪፍ ነገር ናቸው። በ357 ብር ሶላር ባለ አራት አምፖል አሊውሴን ቆንጆ የሆነ ቃ ነው ነው 7000 ብር ገዝችላታለሁ ማለት ነው። ለእናቷ ሽፎን ብላኛለሽ የ600 ብር ቆንጆ የሽፎን ገዝች። ሻርፕ ደግሞ እዚህ ጋር እንደምታዩት ማች ማቼ የሚያደርግ የዚህ ዋጋ ደግሞ ስንት መሰላችሁ? 900 ብር ማለት ነው። እዚህ ጋር አራት ሺህ ብር ለአስራ ሶስት አመት ሴት ልጅ የሚሆን እስከዛሬ የምገዛቸውን ቀሚሶች ካያችሁ ልክ እነዛን የሚመስሉ አሪፍ የሆነች እቃ፣ በጣም ለየት ያለች ናት። እቃነቷ ራሱ ማሻላ፣ ጽድት ያለች እቃ እዩት እንዴት እንደምታምር ከለሯ ታይት ያለው ነው። አራት ሺህ ብር ይሄን ገዝችላት አለውኝ። ሁለት ሺህ ብር ጫማ ለእሷው ለአስራ ሶስት አመቷ የሚሆን ጫማ ገዝተንላት ይመስላል ማለት ነው የገዛሁላት የገዛ ውላት። 2100 ብር ነው። ከዛ ስጃዳ ቆንጆ የሆነ የሰላት መስገጃ ከለሩም የሚያመርገት ይችላል አለን። 700 ብር ነው። እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። እንግዲህ ከሰዓት ወደ ማሻ ለሚሄደው መኪና አቀብልላታለሁ። ማሻ ምሄድ ሰሞኑን አለኝ። በእርግጥ ግን የዚችን የሚብቻ የዛችን የሚብቻዋ ነው መላክ የምፈልገው እና ይሄን ይመስላል። ሰላማችሁ ብዝት ይበልኝ። ሰላም አለይኩም።